ያው ዛሬ አሁን ከሀገር ከወጣሁ ኦልሞስት አንድ ቀን ሊሆነኝ ነው። ብቻ ኢ ዶንት ኖ አማርኛው ትንሽ እየጠፋብኝ ነው። ኤቭሪቲንግ በቃ እየጠፋብኝ ነው። እንደት እንደማደርገው ሀገሬ፣ ኩበቱ ሽታ ሽናፈቀኝ፣ የኩበቱ ሽታ አይ ሚስድ በቃ በጣም ምን እንደሆነ ባላክን፣ ኤቭሪቲንግ ሚስድ እያደረኩ ነው። አንት ያገር ይሰማል ዛሬ ማንም ባገኝ ጥሩ ነው። አሜሪካ የጃሎ ሲል የነበረ ወንጀል ውስጥ ነው ያገኙት እና ይሄው ነው። ና የታባ ነው ና ምንድን ነው ምንድን ነው? የተነጨነቀኝ ከኢትዮጵያ ነኝ፣ ኢትዮጵያ ነኝ። በቃ አሁን ኢትዮጵያ መጥቻለሁ ኢትዮጵያ መጥቻለሁ፣ መለሱኝ። በቃ ዲፖርት አረጉኝና ኢትዮጵያ መጣ፣ ኢትዮጵያ ነው ያለው። ታውን ቪዲዮ እንዳለ ይውላችሁ። አስቤበት እንትን ያልኩት ቪዲዮ ነው። ከአትላንታ ቪዲዮ እየተቀረጸ ይላክልኛል ለኔ። እሱም ቪዲዮ እኔ እንደምንም አድርጌ እኔም ፊት እያስገባው ኤዲት እያደረግኩ ትራንዚሽን እንዲመስል እያደረግኩኝ ፖስቷለሁ ማለት ነው። እንደዛ ነበር፣ ሳረጊ ነበር። እሱ ጫማ ሲገዛ መንገዱን እየቀረጸ ምሽቱን ምናምን እየቀረጸ ይልክልኛል ቴንኪ ዩ ሲስ። እኔ ደግሞ ከእኔ ጋር እየደባለኩኝ እያመሳሰልኩኝ ትራንዚሽን እየሰራው ፖስት አረጋለሁ። አንቅልሽሽ ማለት ነው። ከዚያ ብቻ እንደዛ ነበር ያደረግኩ የነበረው። ተሳክቶልኛል ማለት ይሄ። ግን በዚህ ልክ በዚህ ልክ እንትን ይላል አልመስልም ነበር። ዲፖርት ተደርገህ ነው? አዎ ዲፖርት ተደረጉኝ። ለምን ዱባይ አልቀር? ኧረ ዱባይማ አልቀርም ቤተሰቦች አው የላከ ሰው ግን የላከ ሰው ግን ቪዛ ቢልክ አይሻልም? ይሻልም። ብቻ እኔ ቪዲዮ እንደዚህ ቫይራል ይወጣል ብዬ አላሰብኩም ነበረ። እንደዚህ ቪዲዮ ይበይራል ብዬ አላሰብኩም ነበር። በስማ አመስግኑ። እንዴ፣ መግዝመ ፈጣሪን እኮ ዱባይ ደርሽ የመጣው እኮ በቃ እንዴ። እኔ መናገር አልፈለግኩም ነበር። በነገራችሁ ላይ የሆነች ልጅ ቀድማኝ ነው ፎቶዬን ኢንስታግራም ላይ ስቶሪ ያደረግኩትን ፎቶ ክሮፕ አደረገችና ይሄ ልጅ ብላ እንትን አደረገች። ጎግል ላይ ይሄ ቦታ የት ነው ብላ ስትጠይቀው ዱባይ ነው ብሎ ያመጣላት። ከዛ እሱን ስክሪን ሪከርድ አደረገችና ፖስት አደረገችው። ከዛ እሷ ሳትቀድመኝ በፊት ለፖስቶ ብዬ ነው የፖስተልኩት። እሷ ሳትቀድመኝ በፊት ለፖስቶ ብዬ ነው እንጂ ቪዲዮን ዛሬ መፖስት ሀሳብ አልነበረኝም። ከእሷ ቀድሜ ነው በቃ የፖስተልኩት። እስኩ አላ ለመቅደም ኢትዮጵያ ፕራንክ እሷ ሳትቀድሜኝ ብዬ ነው እንጂ ኢትዮጵያ ነው ያለሁት አሁን። በቃ ሁላችሁ በእንኳንተ እንኳን በቅናት ተንገብግቤ ነበር። አላለም ላላ ነው ማንም ነው፣ ሶፊ እኔ እንደ ፕራንክ ነው ሪፖስት ማድረግ ነው እንጂ ማን ነው ኢንስታግራም ስሜ ስሜ ዮኒ ላከኝ ነው። እስኪ ጌታን በል። ጌታ በቃ አሁን እኮ እዚህ ነው ያለውት፣ እዚህ ነው ያለውት፣ ኢትዮጵያ ነው ያለውት እኮ ላከ። ባይ ተሰበረ ሰዓት ይላል ምን አውቂ ብለሽ ነው? ሲሃም ቴንኪው ዩ ማይ ዲር። አሁንም አዲስ አበባ። አዎ አመሰግናለሁ። ወይ ጉድ ላከ

እግዚአብሔርን ድቃላ በስቷል። ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት?